ሰላም እንዴናችሁ ውድ የዩቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ ባለፈው ካየነው ቤዚክስ የሚል የቀጠለ ሀሳቦችን ይዘን መጥተናል። ሶ በዛሬው ፓርት 2 ይሆናል። በቀጣይ ፓርት ስሪ ላይ የተለያዩ ሀሳቦችን ዲስከስ እናረጋለን። ከዛ በፊት ግን ፓርትዋን ያላያችሁ ካላችሁ ቤዚክ የሆኑ ነገሮች፣ ቤዚክ አንደርስታንዲንግዎች እዛ ላይ ስላሉ ገብታችሁ ቼክ እንድታደርጉላችኋለሁ። ያንን ሳታይ ወደዚህ ከመጣችሁ ብዙ ነገሮች ላይ ገባችሁ ስለሚችሉ መጀመሪያ ፓርትዋን ላይ ያለውን ሀሳብ በደንብ አንደርስታንድ አድርጉና የዛሬ ቪዲዮ ቀላልና ግልጽ ይሆንላችኋል ብዬ አስባለሁ። ሶ ዛሬ በዚህ ቪዲዮ ዩዚንግ ኤችቲኤምኤል ወይም ደግሞ ኤችቲኤምኤልን በመጠቀም እንዴት ፎርም ክሬት ማድረግ እንደሚቻል ነው የምናየው። ኖርማል ሎጊን ፎርም ነው። ለምሳሌ የተለያዩ ሶሻል ሚዲያ ላይ ስትገቡ ዛ የምና ፓስወርድ የሚጠይቃችሁ ፎርም አለ። እሱን እንዴት ኤችቲኤምኤልን በመጠቀም መስራት እንችላለን የሚለውን አንድ ሲምፕል የሆነ ፎርም ከኔ ጋር የምናየው ነው። ከዛ በፊት ግን ለዚህ ቻናል ዲ ሲሆናችሁ ሰብስክራይብ እንድታደረጉ ጠይቃችኋለሁ። በእኔ ቻናል ዘጠናና ከዛ በላይ ፐርሰንት የሆነው የምሰራው ቪዲዮ ሰብስክራይብ ሳያደረጉ ነው የሚሄዱት። ስለዚህ ለእናንተ አንድ በተን ክሊክ ማድረግ ነው ዛት ማች ኮስት ያደረግም። ለእኔ ግን ብዙ ጥቅም ስላለው ወይም ደግሞ ኢንካሪ ስለሚያደረገኝ ቻናል ሰብስክራብ እንድታደርጉ በአክብሩ ጠይቃችኋለሁ። ወደ ቪዲዮ ኒድ በቪዲዮ መጀመሪያ እንዳወራ ነው ዛሬ ሲምፕል የሆነ ፎርማል ዲዛይን የምናደረገው። ሄዲንግ ውስጥ ካሉ ኮንቴንቶች ሲጀምር ሜታኔም ቪፖንት ኮንቴንት ዊርዝ ዲቫይስ ዊርዝ ኢኒሻል ስኬል 0 የሚለው በዋናነት እኛ ዲዛይን የምናደርገው ፎርም የትኛውም ዲቫይስ ኮምፓታብል እንዲሆን ሜይ ደ በሞባይል ዲቫይስ ላይ ኮምፓታብል እንዲሆን የሚረዳ ነው። ሜታካር ሴት ዩቲኤፍ ኤት ኛው ካራክተር ሴቱ ሁሉንም ላይክ ሲምቦል ቴክስ ነንበሮችን እንዲያነብልን ነው። ሶስተኛ ላይ ደግሞ ታይትል ነው ያለው። እሱ ሲምፕል ለዶክመንቱ ለፎርም የምሰጠው ታይትል ነው። እንደምታየው ታይትል እና ሲምፕል ፎርም ይላል ማለት ነው። ከዛ በኋላ ያው ሄዲንጉን በከፈት ነው እንደከፈት ነው ጨረሻ ላይ እንዘገዋለን። ከዛ በኋላ የሚሆነው ደግሞ ቦዲ ላይ የሚያስፈልጉ ዋና በዋናነት ዲስፕሌይ የሚሆኑ ኮንቴንቶችን ምንጽፍበት ነው ሰው ዲፍ ክላስ ፎርም ኮንቴነር የሚለው እንደምታዩት እነዚህ ብዙ ጊዜ ክላስ የምንሰጠው በሲኤስ ኤስ ኤዲት ማድረግ ስንፈልግ ወይም ደግሞ ስታይል ሺት ለመስጠት ስንፈልግ ነው። ነገር ግን ይህኛው ኖርማል ኤችቲ ሜል ስለሆነ እየሰራን ያለ ነው አያስፈልግም፣ እኛ እናጠፋዋለን ማለት ነው። ነገር ግን ዲፍ ክላስ ሜይንሊ ስታይል ሺት ለመስጠት የምንጠቀመው ብቻ ነው። በዚህኛው ክሊር እናደርገዋለን ማለት ነው፣ አያስፈልገን ሶ ዛሬ የምናየው ኮድ አውትፑቱን እያየን ኮዶቹን እያንዳንዱ ኮድ እያንዳንዱ ላይን ምን አይነት አውትፑት ይሰጣል? የሚለውን አንድ ባንድ ምን ይሆናል ማለት ነው። የመጀመሪያው ኤችቱ ነው so ኤችቱ ላይ እንደምታዩት ታግ ከፍተን ዘግተናል። በኤችቱ መካከል ደግሞ ኮንታክት አስ የሚል ጽሁፍ አለ። እዚህ ጋር የምታዩት አውትፑት ላይ የምታዩት ጽሁፍ እችኛዋ ታግ የምታዩ ታግ ዲስፕሌይ የሚያደርግልን ነው። then ሌላኛው ፎርም action hashtag and method post የሚለው የኛው ላይን hashtag እዛው ፖስት ወይም ኢንሰርትን ስንለው እዛው ላይ ሎድ እንዲያደርግልን የሚረዳ ነው። ፖስት የሚለው ደግሞ ኢን ኬዝ ከሰርቨር ጋር የተገናኘ ከሆነ የምናስገባውን ዳታ በፍርም መሰረት ወደ ሰርቨሩ ወደ ዳታ ቤዙ ኢንሰርት እንዲያደርግልን የሚረዳ ነው ማለት ነው። ሌላኛው ሌቤል ታክስ ሲሆን እዚጋ እንደምታዩት ሌብል ፎር ነም የከፈት ነው ሌብል ይዘገባል ማለት እዚጋ እንደምታዩት ሌብል ምንለው ከፊት ለፊት ለምሳሌ አንዳንድ ብሮዘሮች ላይ ወይም ደግሞ አንዳንድ ሎጊን ፎርሞች ላይ ታችሁ ከሆነ ኔም እንድናስገባ ከፊት ለፊት ኔም የሚል አለ። ኢሜል ከሆነ ኢሜል እንድናስገባ ኢንዲኬት የሚያደርግን ቴክስቶች ናቸው ማለት ነው። ሌብል ምንላቸው ስለዚህ የመጀመሪያው ሌብል ኔም ነው። በኔም ስር ግን የምናስገባው ኢንፑት ታይፑ ሁለተኛ ላይ የምናየው ቴክስት ደን አይዲ ኔም ነው የምናስገባው ኔም ፕሌስ ሆልደሩ ላይ ደን ፕሌስ ሆልደር በዋናነት የምናስገባው ዳታ ሞር አዲሽናል ኢንፎርሜሽን ለመስጠት ነው። ለምሳሌ ፎርም ውስጥ አንዲ ተብል የሆነ ቴክስት ያስቀምጣል ኢንሰርት ዩር ኔም፣ እዚህ ጋር የምታዘግቡ ስማችሁን የሚለውን ኢንዲኬት ለማድረግ የምንጠቀመ ነው ፕሌስ ሆልደር ኦር አዲሽናል ኢንፎርሜሽን ነው። መጨረሻ ላይ መታየት ደግሞ ሪኳርድ ምትላለች። ሪኳርድ ማለት እዚህ ጋር የምናስገባው ኢንፎርሜሽን አስፈላጊ ነው ማለት ነው። ሚስ ካደረግ ነው ሎጊን ማድረግ አንችልም። ልክ ፌስቡክ ላይ ሎጊን ስታደረጉ ዩዘርኔም እና ፓስወርዳችሁን ካላስገባችሁ ዩዘርኔም ሳታስገቡ ፓስወርድ አስገብታችሁ ሎግ ማለት ብትፈልጉ ዩዘር ዩዘርኔምን አላስገባህም ብሎ ከእንደገና ኖቲፋይ ያደርገናል እና ልክ እንደዛው ሪኳየርድ የሆኑ ኢንፎርሜሽኖች ናቸው አስፈላጊ ናቸው የሚለውን ኢንዲኬት የሚያደርግ ነው ሶስተኛ ላይ እንደዛው ኢሜይል ልክ ኔም እንዳለ ሁሉ ተመሳሳይ ፎርማት ኖች ናቸው እስከምናስገባው ኢሜይል ሲሆን ኢንፑት ታይፑ ኢሜይል ነው አይዲውም ኢሜይል ነው ኔሙም ኢሜይል ነው ፕሌስ ሆልደር ላይ እንደዛው ኢንሰርት ዩር ኢሜል የሚል ቴክስቶች እናስገባለን። ይሄኛውም አደ ሴም ታይም ሪኳየርድ ነው ማለት ነው። ከሁለት አንዱ ካላስገባን ሎጊን ማድረግ አንችልም። ስለዚህ ሁለቱም ሪኳየርድ ናቸው። የመጨረሻው ደግሞ ኢንፑት ታይፕ ሰብሚት የሚል ይሄኛው የምናስገባው ዳታ ኢሜል እና ፓስወርዳችን ወይም ደግሞ ሌሎች ኢንፎርሜሽኖችን ካስገባን በኋላ ሰብሚት ስንለው ያንን ዳታ እንዲያስገባል ልክ በተን ነው። ብዙ ጊዜ ኢንፑት ታይፑን ሰሚት ነው፣ ሰሚት ካልነው ወደ በተን ነው የሚቀይረው። ቫሊዩ ማለት ውስጡ፣ ለምሳሌ ፌስቡክ ላይ ሎጊን የሚላል ስሙን ለመቀየር ኢንሰርት ማድረግ እንችላለን። ከፈለግን ደግሞ መቀየርም ሰሚት ብለን መቀየር እንችላለን። እሱ ችግር የለው። በዋናነት ግን ሰሚት የሚለው ኢንፑት ታይፑ በተን ነው። በተን ክሬት ያደርግልናል አውቶማቲካሊ እዚህ ጋር የምታዩትን አውትፑት ያሳየናል ማለት ነው። ጸጋኔም አለው ኢሜል አለው። ከዛን መጨረሻ ላይ ደግሞ ሰሚት የሚል በተን አለች። ስለዚህ ኢሜልና ፓስወርዳችን አስገብተን ሰሚት ስንለው ከዳታ ቤዝ ጋር ከሰርቨር ሳይድ ካለው ዳታዎችን ኢንሰርት ማድረግ እንችላለን። ስለዚህ በዋናነት ኢንፑት ታይፕ ኢንዲኬት የሚያደርገው የምናስገባው ዳታ ምን አይነት እንደሆነ ነው ማለት ነው። ቴክስት ከሆነ እዛ ጋር የምናስገባው ቴክስት ነው። ኔም ከሆነ አክቹሊ ባይ ዲፎልት ኔም ከሆነ ቴክስት ነው። ኑሜሪክ ዳታዎች ከሆኑ ኑሜሪክ ብለን ስፔስ የምናደርግ ከሆነ እዛ ጋር የምናስገባው ዳታ ነምበር ብቻ ነው የሚሆነው ማለት ነው። እነዛውም ኢሜይል ከሆነ በኢሜይል ፎርማት ነው ዳታዎችን ማስገባት ያለብን። ሶ ኢንፑት ታይፑ በዋናነት እነዚህ እንዲተርማይን ያደርግልናል። ኢንፑት ታይፑ ስንመርጥ የተለያዩ ኢንፑት ታይፖችን በምንፈልገው መንገድ ኢንሰርት ማድረግ እንችላለን።